እንግዲህ እንደሚታወቀው ትላንትና ሩታዬ ቲክቶክ ከፍታ በዩቱብ መታ ኑቶለ፣ ቲክቶክ በእናንተ ፍላጎት ባላችሁ የመሰረት ቲክቶክ ከፍቻለሁኝና፣ ኑቶለና፣ እንደለመዳችሁ እንደዚህ ተሸክማችሁ ወደ ላይ ከፍ አድርጉኝ ብላ ስትለምን አይቻለሁ፣ በዩቱብ ማለት ነው። እንኳን ደስ ያለሽ ሩታዬ። ግን ምንድን ነው ሩታዬ፣ ፌመስ አይደለሽም እንዴ? ፌመስ ማለት እኮ በሄደበት ቦታ በቃ ብዙ ሰው ግር ብሎ ተከትሎት ይሄዳል። ጸሐፊ ሳይቀር ማለት ነው። እና አንቺ ፌመስ አይደለሽም እንደ መተሽ ልመና ፍቅርዬ እንኳ ራንሷን ለምነች። እኔ ከቡታጅራ ዩቱበሮች በቲክቶክ ከፍተው ቲክቶክ ከፍተው ዩቱብ ላይ መተው ኑ ተሸክማችሁ ላይ አድርጉኝ ኑ ቶለ ብለው ሲለምኑ አላየሁም፣ ከሩታዬ ውጭ ማለት ነው። ሩታዬ ደግሞ እንግዲህ ፌመስ ነኝ ብለሽ ነው ራስሽን ስታስተዋውቅ የነበረው ማለት ነው። እና ለምንድን ነው ተሸክመውሽ የሚሄዱት? በጎችን መተሽ መጣራት ለምን አስፈለገ? ማለት አንድ ፌመስ የሆነ ሰው በኢንስታግራም ቢሄድ በፌስቡክ ቢሄድ ውጭ ላይ ሲሄድ መንገድ ላይ ሲሄድ ዩቱብ ላይ ሲመጣ በቃ እንደ ግር ብሎ ነው ሰው የሚሄደው ማለት ነው። ምክንያቱም ፌመስ ስለሆነ ታዋቂ ስለሆነ፣ ሩታዬም ደግሞ በጎቹ እንደምንም ብለው ልክ ዩቱብ ላይ ሲያደርጉት እንደኖሩት ልክ ዩቱብሽን ተሸክመው በቃ ሲጓዙ እንደነበሩ ጣረ እንደ ሁሌ ተሸክመው ሲሆናል። እንደ በጎቹ ሁሌ ተሸ ይደክማል እኮ የእኔ ቆንጆ በግ፣ ደግሞ እድሜው እንደ ሰው ልጅ ረዥም አይደለም ማለት ነው። ሩታዬ ማለት እና በጎቹ ሁልጊዜ ተሸከሙኝ አትበይ፣ ፌመስ ስለሆነች አሁን ፍቅርዬ ምሳሌ ልስጥሽ። ፍቅርዬ በፊት ቲክቶክ ነበራት። እንትን ለማለት ሳይሆን እንደው ምሳሌ ማለት ነው። ፍቅርዬ ሀይሚም አለች። ሀይሚና ፍቅርዬ ምሳሌ ሄሉሻ፣ እነሱ አሁን ቲክቶክ ሲከፍቱ በዩቱብ መተው ፎሎ አድርጉን ብለው ሊንክን የት ያስቀምጡ አላየሁም። አንቺ ደግሞ ከእነሱ የተሻልሽ ፊ መስልሽ በዚህ በዩቱብ ማለት ነው። እና ምሳሌ እነ ፍቅርዬና ሄሉሻ መተው ቲክቶክ መጥተው ራሳቸው ዘና ይላሉ። የፈለገ ያያቸው ምናምን ሄደው በቃ የወደዳቸው ፎሎ ያደርጋቸው። አንቺ እንደትለምኛለሽ እንዴት አንቺ በጎችዬ፣ ማለት ዩቱብሽን ማለት ነው። እንደዚህ ተሸክመው በቲክቶክም በዛም በዛም አሯሩጠው በቃ ተሸክሞሽ እየተሸክሞች ነው የሚሄዱት። ባይዘወይ ማለት እሩታዬ፣ በጎቹ የአረብ ሀገር በጎች ማለት ነው፣ የአረብ ሀገር ሴቶች ተሸ ዓላማ ቢሶች ማለት ነው። ተሸክመውሽ ነው እንጂ የሚሄዱት አንቺ ፌመስ አይደለሽም ማለት ነው። ምክንያቱም ፌመስ ማለት ፌመስ ማለት በዛም መጥቶ በዛም ሄዶ እንደ ሀርጉኝ እያለ ሊንክ አያስቀምጥም ማለት በቃ በሄዱበት ነው የሚሄዱት ማለት ነው። ፌመስ በሄደበት በቃ ይሄዳሉ ወዳጆቹ ማለት ነው። እና ፌመስ አይደለሽም፣ በቃ ራስሽን ሳምኝ ማለት ነው እና አንቺ ልክ ኢትዮብሽን ተሸክመው በዛም በዛም በትግል እኮ ነው ያለችው ባይዘው እናንተ ማለት ነው ያላችሁት በትግል ነው ቪዲዮ ስትለቁ በቃ በዛ ያኔ በጎቹ ማለት ነው ተሸክመው በቲክቶክ እየሮሮጡ በቲክቶክ እየጠፉ ፎቶችን፣ ቪዲዮችን በትግል እናንተ ፊመስ ሳትሆን በቃ በትግል የምትኖሩ ዩቱበሮች ናችሁ፣ ባይዘ ወይ ማለት እና ዩቱብሽን ተሸክመው ሲያሯሩጡ እንደኖሩት እነዚህ ስራ ፈቶች ማለት ነው። አሁንም ደግሞ ቲክቶኬን ተሸከሙልኝ። ኮንግር 1500 አስገብተውሻል። ሁለት መቶ ምናምን ሺ በጎች አሉሽ፣ እና 150 ምንም ማለት አይደለም እና ንቶ ለተሸከሙኝ። አሁን ቲክቶክ ክፍተሽ ራሱ መተው አይደለም፣ ፎሎ ያደረጉሽ ማለት ነው ይሄው ታዋቂ ዩቱበሮች ታዋቂ ቲክቶከሮች ሆነ ፎሎ አላደረጉሽም። የሚያው ጽጌ ያው የውሸቷ ተባባሪ ነው የውሸትሽ ተባባሪ ነች ባይዘወይ ማለት ነውና፣ ይሄንን ቪዲዮ ስለዚህ ፎቶ ቪዲዮ አወራለሁ። ይሄ ቪዲዮ አሁን እዩት ማለት ነው። እንግዲህ ሩታየ ስታዩት፣ ይሄ እርግዝና ትክክለኛ እርግዝና ወረቤ ሩታር ጉዛር አለች። ምክንያቱም ትክክለኛ እርግዝና ሆዳችሁ ሲሞላ ይሄ ልብሳችሁ ጋር እንደዚህ ስትለብሱ ልክክ ይላል፣ የሆነ ልክክ ይላል። ተመሳሳይ ሆዳችሁ የሆነ በቃ ይሄ በአንድ ቦታ አባጣ ጎርባጣ የሆነ ልብስ ምናምን ስለምታደርግበት እርግዝናው ላይ ሩታዬ ሆዷ ላይ እርግዝናው ከሆዷ ውጭ አለ እንጂ ከሆዷ ውስጥ ያለ አይደለም። ምክንያቱም አንድ ሴት እርጉዝ ስትሆን ሆዷ እንደዚህ ይወጣል። ሆዴን እንዴት አድርጌ ላሳያችሁ? ጠባብሱ ነው ቦታው ማለት እና ልብሱ ራሱ እንደዚህ ቢለጠፍም ትክክል ነው የሚያሳየው፣ እንደዚህ ሲወርድ ትክክል ነው የሚያነ ሆዳችሁ እንትን የሚለው ማለት ልብሱ ራሱ እንደዚህ ለክክ ቢ የሆነ እንትን ቢልም በቃ ደስ ይላል ትክክለኛ እርግዝና ማለት ነው። የሩታዬ ደግሞ ትክክለኛ እርግዝና ስላለ አይደለም፣ የሆነ በቃ ልብሱ እንደዚህ ይላል እንደዚህ ለመንካትም ትፈራ ይመ ሩታ እርጉዝ አይደለችም። ያው ልንገራችሁ፣ እንኳን አይደለም ሩታ፣ እንኳን ሩታ አይደለም ከአብረሽ ልታረግዝ አርግዛ ልትወርድ ትክክለኛ ፍቅረኛ ሞች እራሱ አይደሉም። በትዳርና በፍቅረኛነት አብረው የሚቀጥሉ ፍቅረኛ ሞች አይደሉም፣ እንኳን አይደለም ከእሱ አርግዛ ልትወልድ ማለት ነው። እና በቃ ያን ምን ልባላቸው፣ ጊዜያዊ ናቸውና ያው ልፋታችሁ በከንቱ ነው በጎችዬ ማለት ነው። ወደ ጉዳይ ስመጣ እንግዲህ ሩታዬ፣ በጎቹ አሁንም ቲክቶክሽን ተሸክመው ማለት ነው አንድ ጽጌ ብቻ ናት ፌመስ ፎሎ ያደረገች ሌላ ምናምን አላየሁም ታዋቂ አይደለሽም ባይዘ ወይ ማለት ከበጎች ውጭ ከመድሀም ቅመሞች ውጭ የሚያውቃችሁ አንድ ጊዜ ምን ብለሽ ነበር ታየ እውነታውን ነው የምናገር ነ ባይዘ ወይ ማለት ነው እዚህ ጋር እኔ ማየት ያልፈለጋችሁ እስክሮር አድርጉ ምናምን ስትይ ነበር ባለፈው ማለት ነው ይገርምሻል አንቺ ራሱ ቲክቶክ ላይ ፌመሶች ምናምን ስትመጭባቸው ስክሮር ነው የሚያደርጉሽ። ማለት ማንም ቼክ አያደርግሽም፣ ባይዘ ከበጎቹ ውጭ ማንም ቼክ የሚያደርግሽ ቤትሽ እንኳን እንዲያው ታዋቂ ጽጌ እንኳን ራሱ አ የኮመተች አይመስለኝም ማለት ነው። የለም እና የአንቺን እናንተ ንዝንዝ በቃ ንዝንዝ ነዝናዛ ናቸው አብረሽ እና ሩታ ምናምን ነዝናዛ አዛ ናችሁ እና የእናንተ ቪዲዮ ሲመጣ የሆነ ፌመሶች ማለት ነው ቲክቶከሮች ምናምን አለ አለ ስማቸውን ታቋቸዋላችሁ ብዙ ናቸው እና እስክሮን ነው የሚያደርጓችሁ። የእናንተ ቪዲዮ በጎቹ ሲያሯሩጡት ማለት ውጭ ምናምን ብለው እስክሮን ነው የሚያደርጓችሁ እና ፌመስ አይደላችሁም። በቃ ምኑ ማለት ነው እና እናንተ የበጎቹ ፌመስ ናችሁ እንጂ የኢትዮጵያ ፌመስ አይደላችሁም። በጣም ያሳዝናል። አለም አቀፍ ፌመስ እንሆናለን ስትሉ ምንድን ነው አገር አቀፍ እንኳን ራሱ መሆን አልቻላችሁም ማለት ነው። እና ተሸክመው እንግዲህ እንደ ልማዳቸው እሩታዬ በቃ እጅ ስጭፌ መሳርለች። ምክንያቱም በጎቹ ናቸው። አሁንም ቲክቶክ ላይ ቲክቶክሽን ተሸክመው እሩታዬ ቲክቶክ ፈቻናት ከፈተች ምና፣ በቃ ከጅል ውጭ ያን የሚከተልሽ የለም። ያን ከመሃይም ከጅል ከደንቆሮ ከዓላማ ቢስ ውጭ የሚከተልሽ ወይም ቼክ የሚያደርጋችሁ ሰው የለም። ምክንያቱም ውሸታሞች ስለሆናችሁ ቁም ነገር የላችሁም። በቃ ሁለ ነገራችሁ ፌክ ነው። ዳራችሁ ፍቅራችሁ፣ እርግዝናችሁ ምናምን ፌክ ነው። እና እንደዛ ነው የሚያስባችሁ ሁሉም ማለት ነው። እንደዛ ነው የምትታዩት። እና ስክሮን ነው የሚያደርጉት ማለት ነው ቪዲዮ አንስት ጥቻለሁ በእናንተ ተዛጠኛ አጣላትም ባይጸወይ እውነታውን ነው የምናገረው። እና አንድ ፌመስነኛ ያለ ሰው ሲመጣ በዚህ ጋር በዩቱብ መጥቶ አይለምንም። በቃ እየሰራ በተለይ ቲክቶክ የሚወጣው ማለት ያን ግደታ አሸራርጉልኝ እንደዚህ አርጉልኝ ምናምን ማለት አይጠበቅብሽም። ቲክቶክ የሆነ በቃ እንደ አለ ማንቺ ራቁት ምርት ትችያለሽ ማለት ነው። ያው ለምዶ ብሻልና ከሄድሽ ያ ፎቶ ራቁትሽን ፎቶ ያነሳሽው ራሱ ያን ሼር አርገሽው ቢሆን ቫይራል ይወጣል ማለት ነው። ቲክቶክ ምንም አያስቸግርም። እንደ ዩቲዩብ እንደ ዩቲዩብ አይደለም ማለትና ዩቲዩብ ደግሞ በደህናው ጊዜ አድጋቸዋል በዚህ ሰዓት ቢሆን እናንተ ማንነታቸው በታወቀበት ሰዓት ቢሆን ያኔ እንኳን አይደለም 200፣ 300 ሺ፣ 100 ሺ ማትገቡ ነበር ማለትና ያው እንግዲህ በደህናው ጊዜ ይዛኔ በውሸታችሁ እንትን ብላችኋል። ምንም ማድረግ አይቻልም እና ዋናው ነገር ፌመስ አይደላችሁም እና ተሸክመውሽ በቃ በጎቹ እነዚህ ዓላማ ቢሶች ተሸክመውሽ ቲክቶክሽንም ተሸክመው ኢንስታግራምሽን ተሸክመው ሩታዬ በጎችሽ ማለት ነው። ኢንስታግራምሽንም ተሸክመው ዩቲዩብሽንም ተሸክመው አንቺንም ተሸክመው በቃ ሁሉ ነገርሽን ተሸክመው ነው በቃ ማለት በራስሽ አንፍ የመስኒ ብለሽ መንቀሳቀስ ምን ምን አትችም ይበር እና ተሸክሙ ነው ማለት ነው። ከትካሻቸው ላይ ብትወርጅ ጥሩ ነው ይላለው ማለት ነው። ቀጣዩ ደግሞ ትናንትና አብረሽና ሩታ ታረቁ፣ ናፍቀኛል ምናምን ምናምን እያላችሁ ትጃጃሉ ነበር ማለት ለማን ነው? ይሄ የቱ ፍቅር የቱ ትዳር የቱ እርግዝና የቱ በቃ የቱ መጣላት የቱ ውሸት እኮ ነው። ሁሉም ነገር ውሸት ነው ስራችሁ ማለት። አብረሽና ሩታ ውሸታም ናችሁ። ሲጀመር የቱ በሮች ሁላቸው የሚቱ ብታጅራ ውሸታም ናችሁ ማለት ና ለማን ነው ማለት ነው። ለማን ነው አይዲያ ቀይሩ፣ እውነት ለመናገር ማለት ነው። ነዝናዞች። ሲቀጥል ሲቀጣጥል ፍቅርዬና ኢሱ መተዋል አብሮ ማለት ነው። እውነት ለመናገር ፍቅርዬ ኢሱ ቡድን ምናምን ነዳኒ ጋር ጽጌ ጋር ምናምን እንድትቀላቀል በፊት እመኝ ነበር ማለት ነው። አሁን ጥሩ እየሄድሽ ነው። እይታም አሁን ባይኖረው ቀጣይ ይኖራል ማለት የሆነ ግርግር ፍጠሩ ፍቅርዬ ማለት ይሄን ያባባ ማለት ነው። ግርግር በነገራችን የፍቅርዬ እንድታድግ በጣም እፈልጋለሁ። ወረቢ በቃ እንድታድግ እፈልጋለሁ ማለት ፍቅርዬ ፉፉ ጠፍቷል፣ ምንም ማድረግ አይቻልም። እና ፍቅርዬ ማለት ነው ጥሩ እየርሽ ነው። ስሪ ደግሞ እሱዬና ፍቅርዬ በጣም ነው የሚያምሩት ማለት ነው። ፍቅረኛ ወጅ ደግሞ አይደሉም፣ ወደዛ ትሄዱ ማለት ነው። በቃ አብረውን ቢሰሩ በጣም ነው ደስ የምትል ፍቅርዬ፣ ቁመናዋ፣ ቆንጅናዋ፣ ፍጥነቷ ምናምን ከሁሉም ጋር ትሄዳለች። ባይዘ ወይ ማለት ነው። እና ከሁሉም ጋር እነ ጽጌ ጋ ምናምን፣ በቃ ሁሉም ጋር እንደምደርሺ እርግጠኛ ነኝ። አዳዲስ ነገር የሆነ በቃ ስፖ የሆነ የሆነ በቃ ሄዳ እየመጣችሁ ስሩ ማለት ነው። ፍቅርዬና ኢሱ በጣም ነው የምታምሩት። ቆንጂዬ ናችሁ። ታሙራላችሁ እናንተ አሌክስ የትገባ አሌክስ በቃ ካሜራማ ናቸው። አይደለም አይደለም፣ የት ነው አስረውታል። እንደዛ ብዙ አታውሩ በይዘው ማለት ነው። ስራ ነው ይስሩ። ግን ስራ ነው ባንል ጥሩ ነው። ምክንያቱም ስራ ነው ምናምን ካልን እይታ ይቀነሳል። ገባቸው። ምንድነው ያለ ነው በቃ የሆነ ማራገብ፣ የሆነ በቃ የሆነ በቃ መጨማመር ነው ያለብን ማለት ነው። ምሳሌ በፍቅርና በእሱ መሀል ገብቼ የሆነ ነገር ብዘባረቅ እንዳትቆጡ፣ ምክንያቱም የሆነ ሞቅ እንዲል ስለምፈልግ ነው። ምን ልል እችላለሁ ማለት ነው። ግን ወዳችኋለሁ ማለት ነው። በይዘቡ ወዳችኋለሁ ሩታዬ፣ በይ እየተሸከሙ ሩታዬን ማለት ነው። ሁሉንም ነገር አንተ ሸከሙ፣ እሷንም፣ ዩቲዩባንም፣ ኢንስታግራማንም፣ ቲክቶካንም ተሸከሙ። ያው ፌመስ አይደለሽ ሩታዬ፣ ምንም ማድረግ አይቻልም ማለት ነው። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሄሉ መታለች እኮ ቆይ ሌላ ቪዲዮ ሰራ። ቆንጆ ጠንካራ ነው ያለብሽ። ሄሉ ሻዬ ማለት ነው። እና ሃይሚን መተዋል እንግዲህ